በቅዱስ ሲኖዶስ ምላተ ጉባኤ ውሳኔ መሰረት ለአዲስ አበባ ሀገረ ስብከት ለተመደቡት ብፁዕ አቡነ ሕርያቆስ ወደ ሀገረ ስብከቱ መግባታቸውን አስመልክቶ የእንኳን ደህና መጡ መርሐ ግብር ትናንት ግንቦት 26 ቀን 2017 ዓ ም ተካሂዷል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆኑ የተመረጡት ብፁዕ አቡነ ሕርያቆስ በአዲስ አበባ ሀገረ ስብከት አዳራሽ በተደረገ መንፈሳዊ ዝግጅት አቀባበል ሲደረግላቸው፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ እንዲሁም ሌሎች በርካታ ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ማእምራን የማነ ዘመንፈስ ለመመራት ምቹ የሆኑ ምእመናን፣ ወጣት፣ ሰንበት ተማሪዎች እንዲሁም ካህናት ያለበት ብዙ እጆች የሚበዙበትና ከሁሉም አካባቢ የፈለሱ አገልጋዮች የሚገኙበት ሀገረ ስብከት በመሆኑና በዘመናችንም ስራው መቅጠርና ማዘዋወር ብቻ እስኪመስል ድረስ ጉዳዮች የበዙበት በመሆኑ ትኩረት ይፈልጋል ሲሉ በእንኳን ደህና መጣችሁ ንግግራቸው ላይ አንስተዋል። ነውና ይህ እድር ብፁዕ አባታችን እንኳን ደስ አሉት ለማለት ትፈልጋለሁ። ብፁዕ አባታችን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በበኩላቸው ቤተ ክርስቲያን የሰጠችንን መንፈሳዊ ኃላፊነት እና አደራ ሁላችንም እጅ ለእጅ በመያያዝ በጋራ መወጣት ያለብን ሲሉ ለተደረገላቸው አቀባበል ምስጋናቸውን አቅርበዋል። ከእኛ በፊት ብዙ ሰዎች ነበሩ። ከእኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁኝ። እናንተ እውነተኞች ልጆች ከሆናችሁ አባታችሁን ታስከብራላችሁ፣ እናንተም ትከበራላችሁ።